ኢትዮጵያ የአፍሪካ ህብረት ልዩ የማህበረሰብ ጤና ተቋም የሆነው የአፍሪካ በሽታ መከላከልና መቆጣጠር ማዕከል መቀመጫ በመሆኗ ክብር ይሰማታል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልዕክት በማዕከሉ ያሉት ላብራቶሪዎችና የምርምር አቅሞች በበሽታ መቆጣጠርና ምላሽ መስጠት ስራ ከፍ ያለ ሚና ይጫወታሉ ብለዋል። የኢትዮጵያ አየር መንገድ ለፕሬዚዳንት ታዬ አጽቀ ሥላሴ እውቅና ሰጠ። ፕሬዚዳንቱ ለተሰጣቸው እውቅና የኢትዮጵያ አየር መንገድ ቦርድን ጨምሮ ዋና ስራ አስፈጻሚና የማኔጅመንት አባላትን አመስግነዋል። አየር መንገዱ በኢንዱስትሪ ዘርፍ መሪነቱን አጠናክሮ እንደሚቀጥል ያላቸውን ተስፋ በማህበራዊ ትስስር ገጻቸው ገልጸዋል። ኢትዮጵያና እስራኤል በተለያዩ ዘርፎች ያላቸውን ትብብር ለማሳደግ ያለመ ምክክር አደረጉ። ውይይቱን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከእስራኤል የኤነርጂና የመሠረተ ልማት ሚኒስትር ኤሊ ኮኸን ጋር አድርገዋል። ኢትዮጵያና ሩሲያ በባህር ኃይል በትብብር በሚሰሩባቸው ጉዳዮች ዙሪያ መወያየታቸው ተገለጸ። በሩሲያ ባህር ኃይል ምክትል አዛዥ አድሚራል ቪላድሚር ቮሎቪቭ የተመራ ልዑክ የኢትዮጵያ ባህር ኃይል የሚገነባቸውን የባህር ኃይል ተቋማት ጠቅላይ መምሪያውንና ቢሾፍቱ የሚገኘው ማሰልጠኛ ማዕከል ጎብኝቷል። ተቀማጭነታቸውን በአዲስ አበባ ያደረጉ የተለያዩ ሀገራት አምባሳደሮች የታላቁ ሕዳሴ ግድብን ጎበኙ። የውጭ ጉዳይ ሚኒስቴር ባዘጋጀው ጉብኝት ላይ በኢትዮጵያ የሩሲያ አምባሳደር ይቭጌኒ ተሬኪንን ጨምሮ አምባሳደሮችና የዲፕሎማቲክ ሚሲዮኖች ቡድን መሪዎች ተሳትፈዋል።